ተመልሰናል፣ ተመልካቾች። በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎችን ሊያደርሰን መለሰ ግዛቸው ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛሉ። ሰላም እንደምነው አልክ መለስ። ደህና ነኝ እንዴት ነህ ሾም? ደህና ነኝ። ወደ መረጃዎች ማለት ነው። አመሰግናለሁ። የኢትዮጵያ ፕሪሚየር ሊግ ሰላሳ ሶስተኛ ሳምንት ጨዋታዎች ማካሄዱን ቀጥሏል። ትናንትና ሶስት ጨዋታዎች ሲደረጉ፣ ፋሲል ከነማ ተሸንፏል። በወራጅ ስጋት ውስጥ የሚገኘው ፋሲል ከነማ ከወላይታ ዲቻ ጋር ጨዋታውን አከናውኗል። አጽዎቹም አሸንፈው ከወራጅ ቀጠና ለመራቅ በማለም በደጋፊዎች ታጅበው በገቡበት ጨዋታ በጣና ንቦቹ ሶስት ለባዶ ተሸንፈዋል። በመርሃ ግብሩ የመጀመሪያ አጋማሽ መጨረሻ በመሳይ ሰለሞን ግብ መምራት የጀመሩት የጣና ንቦቹ በሁለተኛው አጋማሽ መጨረሻ በዘላለም አባተ ሁለት ግቦች ታግዘው ሶስት ለባዶ አሸንፈዋል። ውጤቱ ወላይታ ዲቻን ወደ አምስተኛ ደረጃ ከፍ አድርጎታል። ከአራት ጨዋታዎች በኋላም ድል አድርጓል። ፋሲል ከነማ ድል ካደረገ ዘጠኝ ጨዋታዎች አልፈውታል። በዚህም በወራጅ ስጋቱ አንጃቦበታል። አሁን ከወራጅ ቀጠና ሁለት ደረጃ ና አንድ ነጥብ ብቻ ከፍ ይላል። በሌላ የትናንት ጨዋታ መቀሌ ሰባ እንደርታ እንደርታ ሲዳማ ቡናን አንድ ለባዶ አሸንፏል። መቀሌ ሰባ እንደርታ አሁንም በወራጅ ቀጠና ቢገኝም በቅርቡ ባደረጋቸው ጨዋታዎች መሻሻሉ ከፍ ብሎ ከተቀመጡት ክለቦች ነጥቡን እንዲያስጠጋ ና ለመትረፍ እንዲያልም አድርጎታል። ቀድሞ የወረደው ሱል ሽሬ ከሐዋሳ በተገናኙበት ጨዋታ ሐይቆቹ ከመመራት ተነስተው አምስት ለአንድ አሸንፈዋል። አጥቂያቸው አሊ ስሊማን ደግሞ አራት ግቦችን አስቆጥራል። በዚህ የውድድር ዓመት አራት ግብ ያስቆጠረ ብቸኛው ተጫዋች ነው። አሊ ሲሊማን የኮከብ ግብ አስቆጣሪነት ፉክክሩ መሪ ሲሆን የመጀመሪያው ዙር ሲጠናቀቅ ወራጅ ቀጠና የነበረው ሐዋሳ ከተማ ወደ ስድስተኛ ደረጃ ከፍ ማለት ችሏል። ዛሬ ሊጉ በሁለት ጨዋታዎች ይቀጥላል። ንግድ ባንክ የኢትዮ ኤሌክትሪክ የሚገናኙበት ጨዋታ በሁለት ነጥብ የተቀመጡ በመሆናቸው ከወራጅ ቀጠና ለመራቅ የሚታገሉም በመሆናቸው ትኩረት ሳቢ መርሃ ግብር ነው። ደረጃ የማሻሻል ህልም ያላቸው መቻልና ሀዲያ ሆሳዕናም እርስ በርስ ይጫወታሉ። ጥንቃቄ የተሞላበትን የጨዋታ መንገድ ክለቦች ይዘው መቅረባቸው ባለፉት ሶስት ዓመታት በኢትዮጵያ ፕሪሚየር ሊግ የሚቆጠሩ የግብ መጠኖች እየቀነሱ ለመምጣታቸው በምክንያትነት የሚነሳ መሆኑን የስፖርት ሳይንስ መምህሩ ዶክተር በላይነህ ጨቅላይ ተናግሯል። ከቁጥሮች አለፍ ስንልም ግን የአሰልጣኞች የጨዋታ መንገድ አቀራረብ የአጥቂ ተጫዋቾቻችን ግብ የማስቆጠር ምጣኔያቸውን ገትቶታል ይላል ሀና ማርያም መስፍን 2015 ጀምሮ በኢትዮጵያ ፕሪሚየር ሊግ የሚቆጠሩ ግቦች እየቀነሱ ባቸው ውጤት የሚያልቁት ደግሞ በተለይም ባዶ ለባዶ የሚጠናቀቁት መርሃ ግብሮች ቁጥር እየጨመረ መጥቷል። ቁጥራዊ መረጃዎቹ የክለቦችን እንቅስቃሴ ምን ምልከታ ይሰጡታል? የአጥቂ ተጫዋቾቻችን አቅምስ እንደ ሀገር ምን ያሳጣናል? ስንልም የስፖርት ሳይንስ መምህር ጋ ቆይታ አደረግን። አስተሳሰብን፣ እይታን፣ መፍትሄን ከዛም አልፎ ምናልባት ትሬኒንግን የምንቀርብበትን መንገድ በሆነ መጠን ቅርጹን ሊቀይር ሊያግዘን ይችላል የምንጫወትበት መንገድ ምንድን ነው የሊጋችን ተሞክሮ ዲፌንሲቭ ቢሆንስ ዲፌንሲቭ ጥንካሬያችን ጥሩ ይሆናል አብዛኞቹ ቲሞች ጥንቃቄ ነው የሚመርጡት ለምን ላለመውረድ አማካኞቻችን ምን አይነት ናቸው አማካኞቻችን አሁን አለም ላይ ብታየው አብዛኛው ጎል ከምን እየተቆጠረ ነው ከተባለ በአማካኝ ተጫዋቹ መቆጠር እየጀመረ ነው የእኛ አማካኞች የሚፈጽሙበት ኳሳዊ አቅም አላቸው ወይ መልእክቱ ትልቅ ነው ብዬ ነው የማስበው ከአሰልጣኝ ከተጫዋች ወጠን አለፍ ብለን ማየት ለእኔ የሚገባኝ እንደዛ ነው እግር ኳስን የምናስብበትና እየሰራን ያለበትን መንገድ ጥያቄ ውስጥ እንዲወድቅ ያደርገዋል። ከዚህ በኋላ ሌግር የሚባሉ ተጫዋቾች እግር ኳስ ማርኬት ላይ ዋጋ ላይ ኖራቸው ይችላል። ጥራብቴ ኔይማር ለልሽ ይችላሉ። ምንድን ነው የሚፈለገው? ለማቅለል መሞከር ነው። እግር ኳስ ቀላል ስፖርት ነው። ከባዱ ግን ማቅለሉ ነው። ያለ ማድረግ የሚጠይቃል። እያንዳንዱ አብስትራክት ሳቤና እያንዳንዱ ትሬኒንግ ያቀራ ነው። አላማ ይሄ ነው። ሚድፊልደሮች ለምን ያስቆጥራሉ ካልሽኝ እንደ ቲም ኮምቢኔሽን ተፈጥሮ የቲም ኮኦርዲኔሽን ተፈጥሮ ቦክስ ላይ የሚደርሱት ኳሶች በጣም ጨምሯል። ቲሞች በግለሰቦች ትከሻ ላይ በአንድ ግለሰብ ተጫዋች ትከሻ ላይ የመቆም እድላቸው እየቀነሰ ይመጣል። ልጆቹ እንደዛ አልመጡም። አዎ፣ ልጆችን ስንት ያሳድግ ናቸው። አቡኪኛ እኔ ያሳድግ ነው አሰልጣኝ ያሳድጎት ነው ወይስ ደግሞ የራሱ የተፈጥሮ አቅም ነው። እዚህ ጋር ያመጣው ነገስ፣ እንደ አቡኪ አይነት ተጫዋቾች ቢመጡ ገበያው ላይ እድል አላቸው ወይ? እንደ ሀገር ምንድን ነው ኳሊቲያችን ብንባል ምንድን ነው ኢትዮጵያውያን ተጫዋቾች ኳሊቲ ያቸው አዎ፣ ብዙ አለ። የሚያቀ ኳስ ይዞ ነው የሚጫወቱ። ኳስ መያዛችን ምንድነው ካልሽ በጣም ቤዚኩን ፕሪንስፕል ምንም ወደዚህ ወደዛ ጊዜና ቦታ ለመግዛት ነው። ያንን በምን መንገድ ነው ማሳከው ስትይ ደግሞ ግልጽ አይደለም። የስፔንን ብሄራ ቡድን አቋዋለን። ዛሬ ምን ላይ ነው ካልሽ፣ ፎንቴ ከመጣ በኋላ ምንድን ነው ያደረገው ብትይ፣ ኳስ ወደፊት የሚሄድበት የትኛዋ ምድድ ካለች ሪስክ ተወስዶ ይሞከራል። እኛስ ያንን እናደርጋለን? እዛ ጋር ለመሄድ ምንድን ነው ያስቀመጥነው አቅጣጫ? እዛ ጋር አሁን ግልጽነት ይጎደናል። ይሄ እንደ ሀገር ብቻ ነው፣ እንደ አሰልጣኝም ይሄ ካለ ከሌለ፣ በጣም አስቸጋሪ ነው የሚሆን